እሺ፣ መሐመድ የት ነው ያለው? አሁን ሞቶ ተቀብሯል። ቀብር ውስጥ ናቸው። መቃብር ውስጥ ነው ያለው መሐመድ። እና ሰማይ ያለው ልበለህ? ነፍሱም ምንም መቃብር ውስጥ ነው ያለው። አንዳንድም ሰው አንድ ሰው ተወለዱ፣ ሞቱ፣ ተቀበሩ። ኦኬ። ስለዚህ መቃብር ውስጥ ነው ያለው። ነፍሱም ስጋውም መቃብር ውስጥ ነው፣ አይደል? አዎ። ስለዚህ እናንተ ሰላምታ በመለስ ደግሞ ቢዚ ነው። ስለዚህ ከሞሐመድ ይልቅ ኢሳ ለምን አትከተሉም? ኢሳ ከአላህ ጋር ነው ያለው፣ ሙሐመድ መሬት ውስጥ ነው ያለው ነፍሱም ስጋው ሉክ አጥንቱም ነፍሱ ስጋው ምኑም እንደጠየኩት እንደሰማችሁ መሬት ውስጥ ነው ያለው። ኢሳ ደግሞ ሰማይ ላይ ነው ያለው ማለት ነው። ስለዚህ ኢሳ ይሻላላ አላህ በብዙ ጥፍ ክ ነሱሌሎቹ ርና ዚ ሌሎች መልእክተኞች ነብያቶችም እኮ ሞተዋል አይደለምን? ሙሴ ያልሞተም እንዴ? ሙሴን ደግሞ ሰባተኛ ሰማይ ላይ መሀመድ አላገኘውም እንዴ? አብርሃም ሙተዋል አይደል እንዴ? አብርሃምንም ስድስተኛ ነው አምስተኛ ሰማይ ላይ ያላገኘውም እንደ መሐመድ እና ቢያገኘቸውም፣ ሙሴ አልተቀበረም ነው አንተ የምትለው? ቆይ እኛ እኮ እንደተቀበሩም እናምናለን። እንደተቀበሩ አን ሰው ማንኛውም ሰው ሙስሊም የሆነ ሰው ወይ ደግሞ ሙስሊም የሆነ ሰው ጀሰዱ ከተቀበረ ሩሁ እዛ አትሆንም፣ የፈለገበች ቦታ ነው የምትሆነው ሩሁን እዚህኛው የማህመድ ሩህ ደሞ እዛ የማህመድ ሩህ እዚ የማህመድ ሩህ እዚ እነቻለሁ የማህመድ ሩህ የነ ያለችው የነ ያለችው እሷ የፈለገች የተመረጠ ቦታ አላህ ለረሱል ሰለላሁ ዐለይሂ ወሰለም የመረጠ ቦታ ነው ያለችው። ኦኬ፣ ሰላምታ ሲመልስላችሁ ሩሁ ወደ ጀሰድ ውስጥ ነው የምትመለሰው አይደለ? ይሄ እኮ ችሎታቸው አይደለም አልኩ። ችግር ነው እኮ ያላህ ችሎታ ነው። የመመለሱ የመመለሱ እና የአብዱር ከሪም፣ እሺ ያላህ ችሎታ ይሁን። የአለም ቢሊየን ህዝብ አለ፣ ቀኑ ይፈራረቃል፣ ይለያያል። ለቅጽበት እንኳን የመሐመድ ስም ማይጠራበት አይኖርም፣ ምክንያቱም ወደ ስንት ቢሊየን ሙስሊም ስላለ በቢሊየን የሚቆጠር ሙስሊም ስላለ ማለት ነው። ሰላት ባሉ ቁጥር ይጠሩታል። በቀን አምስት ጊዜ ሰላት ትላለ። በዛ ውስጥ የዓለም ሰዓት የተቀያየረ ስለሆነ ይጠሩታል። በቀን አምስት ጊዜ ሰላት ላይ እያንዳንዱ ማለት ነው አንድ በሩ በየንግግራቸው ላይ ይጠሩታል። በየውይይት ላይ ጠሩታል። በተለያየ ጊዜ ላይ ይጠሩታል። ስለዚህ ለቅጽበት እንኳን ማይጠሩበት ሰከንድ አይኖርም ማለት ነው። እያንዳንዱን እሱ ሰላት ባወረዱ ቁጥር ደግሞ እሱ ሰላምታ ይመልስላቸዋል። ይህ ከሆነ ደግሞ ሙሐመድና ነፍሱ ተነጣጥለው አያውቁም ማለት ነው ተነጣጥለው። ስለዚህ ምንድነው የሚሆነው? ሙሐመድ የሚሰማ ከሆነ ሰምቶም ሰላምታን የሚመልስ ከሆነ አልሞተም ማለት ነው። መቃብር ስቁጭ ብሏል። እንደዚሁ ሰላም ሰላም ሰላም እያለ ነው ያለው ቆይ አ ለምን ገረ ይሄ ደግሞ አንተ ልክ አላህ እዚህ ዱንያ ላይ እኔ እናንተ እንድንነጋገር ያደረገን ጌታ ችሎታ እየመነገር ከከብቶች ተለይተን ዛሬ አሁን እኔ አንተ አንተ እየሰማኝ እኔ እያናገርኩ ነው። የሰጠን አላህ ችሎታው እዛ እንዳስቻለን እዛም ወይ ሩሁ እንዳረፈች የረሱል ሰለላሁ ዐለይሂ ወሰለም ሩሁ እንዳረፈች ቢዚ ሳይሆን ምን ሳይደክ ይመልሳል። አዳም አይችልም። ምን ይፈታል? አልወጣኝም። እኔ ምክንያቱም ለዘመናት እኛ ላይ ክሌም ስታደርጉት የነበረው ነገር ነበረ። ቅዱሳን እንዴት ያማልዳል ትላላችሁ? ለቅዱሳን እንደዚህ እንዴት ትላላችሁ? ለቅዱሳን እንዴት ምናምን ለመላእክቶች ማርያም ምናምን አይሰሙም፣ እንዴት ምናምን፣ ታንድ ፈጣሪ በቀር ማንንም መስማት የሚሉ አርጉመንቶች በጣም ያነሱ ነበረ ለዘመናት ማለት ነው ደጋግመው ያነሱ ነበረ። እና አሁን ወደ እነሱ ሲመጣ ደግሞ አዎ ያለምን በአንድ በቦታው ሳይገኝ መስማት ይችላል ወደሚል መጡ ማለት ነው፣ መስማት ይችላል ወደሚል መጡ። ይሄ የሚያሳየው ምንድን ነው እሱ? ታማኝ አለመሆን ማለት ነው። ለዘመናት ሲጠይቁት የነበረውን እነሱ እነሱ ላይ ዞር አድርገን ስንል እኛ አክቹዋሊ የትኛውም ነቢይ እንደዛ ብሎ አላስተማረም። ምን ብሎ እንትኖች መቃብር ውስጥ ነፍሳቸው እየተመለሰ ብድግ እያሉ ሰላም አለይኩም፣ ሰላም አለይኩም፣ ሰላም አለይኩም የሚል አስተምሮ የትኛውም ነቢይ ያስተማረ የለም። ሎክ ነፍሱ ከስጋው ካልተለየች አንድ ነገር አልሞተም ማለት ነው። ካልሞተ ደግሞ አለ፣ በሕይወት ማለት ነው። በሕይወት ካለ ያካል ደግሞ ኮስቴ ካለ ደግሞ ኮስቴ በክርስትና በክርስትና አስተምሮት ቆይ ቆይ ወደ ብቻ ብቻ ነፍሱ እየተመለሰች እየተመለሰች አሞቲ ተመለስ ሚዩትና ነፍሱ እየተመለሰች ሰላም ላለው ሰላም ላለው ሰላም ላለው ሰላም ላለው የሚል የለም። እንደ ክርስትና አስተምሮ ማን ነው ነፍስ የሚወስደው? ነፍስ የሚወስደው ክርስቶስ ነው፣ እግዚአብሔር ነው ነፍስ የሚወስደው። እሱን እናሳያለን። ኤንዌስ ግን ነፍሱ ወደ መንገድ ነው ማለት ቆይ አዳም የሚገለውም ያነሳውም እግዚአብሔር ይገላል፣ እግዚአብሔር ያድናል። በእናንተ አላህ ብቻ ነው ገዳይ ብሎ መልሶ ግን መላእክቶች እንደሚገሉ የተቀመጠበት ስላለ ግጭት ነው። ቁርአኑ ይጋጫል። እሱ ውስጥ አትግባ አዋጣም። ስለዚህ ነፍሱ ከስጋው ልክ ይሄ ስጋዬ ካልበሰበሰ ነፍስ ካለው ሰላም የምል ከሆነ የምሰማ ከሆነ አልሞትኩም ማለት ነው። ስለዚህ መሐመድ እንደዚ አስቀምጣችሁታል። ለምን አታሳዩን መሐመድን አሰላሙ አለይኩም ሲል ለምን አታሳዩንና ያለን ህዝብ እንዲያምናችሁ ለምን ካልሞተ ሞተ ሬሳው በስብሷል መሐመድ የነቢያት አካል መሬት አትበላም ስለዚህ አልበሰበሰም ማለት አይበሰብስም ማለት ነው እ ኦኬ አይበሰብስም ቴንክ ዩ ሰላምታ ይመልሳል ይሄ አልበሰበሰው አካል ነፍሱ በውስጡ ቁጭ ብላ አሰላም አለይኩም ወአለይኩም ሰላም ወአለይኩም ሰላም ይላል እያሉአችሁ ነው ለምን አታሳዩንና እነዛ ሲል እንዳልበሰበሰ አሳይታችሁ ለምን ሁሉንም ያለ መዝባት ታሰድቡም ነበር? እውነት ቢሆን ኖረው ሬሳውን አይምን መቃብሩን ቦታ በትልልቅ ጋንግስተሮች መሳሪያ ሲዛችሁ ከምታስጠብቁ ይኸው ማሜ ሰላምታ ሲመልስ ይኸው አልበሰበሰም ብላችሁ ለምን አታሳዩም? ፌክ 124,000 ነቢያት አሉ ብለው ይታመናል በስልምና የሁሉም ነቢያት አይበሰብስም ብለው ያምናሉ። ጸሎት ያደርጋሉ መቃብር ውስጥም ብለው ያምናሉ። ሬሳቸው ኖርማል እንዲሁ ቁጭ ነው የሚለው አይበሰብስም። ጸሎትም ያደርጋሉ ይነጋገራሉ፣ ብለው ያምናሉ። ያንዱን እንኳን ማሳየት አይችሉም። ያንዱን የሁሉም መሐመድ በሶስተኛው ቀን የበሰበሰው ይዘ አዲሱን አሁን ዳይፍ አድርጋችሁታል። ሶስት ቀን ባልሞላ ውስጥ ነው አይሚን ወዲያውኑ ነው እንደሞተ ወዲያውኑ ነው ፍንድድት ያለው። ነፍስ ረቂቅ ነች፣ ልትታይ ልትዳስስ አችልም። ፌክ መሆኑን የምናውቀው ለምንድን ነው እሱ ቦዲው ግን፣ አካልን ማየት እንችላለን። እኔ ብሞት የእኔ የተቀበረበትን ማየት አይቻልም ወይ የእኔን አጽም ማየት አይቻልም ወይ? ይቻላል። የሚቻል ከሆነ አልበሰብስም ነብዩኝ ስለሆንኩ ካልኳችሁ ይሄንም ፕሩቭ ለማድረግ እንዳልበሰበስኩ ማሳየት ኢት ኢዝ ኢዚ በጣም ቀላል ነው። ነፍስን አሳዩን። አይደለም ነፍስ ትችላለች አይችልም ሙግት ውስጥ አልገባውም። በነፍስ ሊሰማ ይችላል፣ ኦ ዛትስ ፋይን፣ በነፍስ ሊሰማ ይችላል። ሙሐመድ ከሞተ በኋላ በነፍሱ ይሰማል። ሰላምታ ስናቀርብለት ነፍሱ ትሰማለች ብንባል ችግር የለውም። ማተር ላይ ያደርገን ይችላል።